ክብሮታይ፣ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦችን በቅድሚያ ጠቅላይ ሚኒስትር አብይ አህመድ በአስመራ ኤርትራም የኮሪደር ልማት መስራት ነው ፍላጎታችን ሲሉ መናገራቸው ተገለጸም። ጠቅላይ ሚኒስትሩ አቶ ጌታቸው ረዳን ፋኖ ነው ሲሉ መናገራቸውም ታውቋል። በሌላ በኩል የፓርቲው አመራሮች ጠቅላይ ሚኒስትሩ ንግግር ማድረግ ሲጀምሩ ስብሰባውን ረግጠው ወጥቷል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የክልሉ መንግስት ከተማዋን ለመውረር የመጣው የፋኖ ኃይል ጋር ውግ ያደረኩ ብሏል። የአየር ኃይሉ አዛዥ ደግሞ ስጋት የሆኑብን ኃይሎችን አንበርክከናል ሲሉ ተናግሯል። የፋኖ ኃይሎች በተለያዩ ካምፖች ላይ ጥቃት ማድረሳቸውን ሲገልጹ ባለስልጣኑ ደግሞ ጦርነት እድል ነው ሲሉ ተሰምቷል። እናንተም ትሰሙታላችሁ የብልጽግናው ፕሬዝዳንት የግል እስረኛ አቶ ታዬ ደንደአ አቃለ ምልልስ እያነጋገረ ነው። አማራ ጠላት ነው ለማፍረስ ስራ ጀምር፣ ያለው ሸኔን ስትገድሉ ድምፅ አጥፍታችሁ ይሁን፣ ስረቁ ግን አታስነቁ የሚሉ የዐቢይ አህመድ ንግግሮች ደግሞ የሚጠቀሱ ናቸው። ይህንንም ይዘናል። ጄኔራሉ እና አቶ ጌታቸው ረዳን በተመለከተ ደብዳቤ የተጻፈላቸው ይበንዴ እንዳለ አመራሩን አንስተው ሌላ መሾማቸውም ታውቋል። ሌላኛው መረጃችን ነው። እስራኤልና ኢራን የዓለም ትኩረት ሆነው ቀጥሏል። ትናንት ዶናልድ ትረምፕ አያቶላህ አሊ ሀሚኒየት እንደተደበቁ እናውቃለን እጅ ስጡ ማለታቸውን ተከትሎም የኢራኑ ጠቅላይ መሪ አያቶላህ ደግሞም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም የሚል ምላሽ አሰምተዋል። ዶናልድ ትረምፕም መልካም ድል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር ዐቢይ አህመድ አቶ ጌታቸው ረዳን ፋኖ ነው ሲሉ ተናግሯል። አስመራ ላይ የኮሪደር ልማት መስራት ነው ፍላጎታችን ሲሉም ተሰምተዋል። በሌላ በኩል የፓርቲው አመራሮች ጠቅላይ ሚኒስትሩ ንግግር ማድረግ ሲጀምሩም ስብሰባውን ረግጠው ወጥተዋል። የብልጽግናው ፕሬዚደንት በተቃዋሚ ስም የሚንቀሳቀሱትን ፓርቲ ተወካዮችን ሊያነጋግሩ ስለመሆኑ መዘገባችን የሚታወስ ሲሆን ዛሬም ከነዚህ አካላት ጋር በጽህፈት ቤታቸው ተሰብስበዋል። ስምረትን በመወከል አቶ ጌታቸው ረዳና ፕሮፌሰር ክንደያ ሰላምን ጨምሮ በርካቶችም የጠቅላይ ሚኒስትሩን ምክርና ተግሳጽ ተከታትሏል። የነ ፕሮፌሰር መረራ ጉዲናው ኦፌኮና የነ ዳውድ ኢብሳው ኦነግ ይህንን በተቃዋሚዎች ስም የሚደረገውን ምክክር አስቀድመው ውድቅ ማድረጋቸውም የሚዘነጋ አይሆንም። ከዛሬው የቤተ መንግስቱ ስብሰባ አስቀድሞ እነዚህ የፓርቲ ተወካዮች በሱሉልታ የአመራር አካዳሚ እንዲገኙና እንዲያድሩ መደረጉን የሚገልጹት የኢትዮ ፎረም ምንጮች ትናንት ደግሞ የጫካ የኮሪደር ወዘተ ልማቶችን ዞረው እንዲጎበኙ መሆኑን አንስቷል። በቀጣይነት ሀገር እንመራለን እንፎካከራለን የሚሉ እነዚህ ፓርቲዎች አመራሮች ውስጥ ጥቂት የማይባሉት በፋውንቴኖች አካባቢ ፎቶ ለመነሳት ሲፎካከሩ እንደነበር በማንሳት የሆነ ሆኖ ዛሬ ጠቅላይ ሚኒስትሩ በቤተመንግስታቸው፣ መንግስታቸው የጠሯቸው ፓርቲዎችን ጥያቄዎችን መቀበላቸውን፣ ይሁን እንጂ የኢሀፓ አራት ተወካዮች ጥያቄ እንዲያነሱ እድል ሳይሰጡ መቅረታቸውም ታውቋል። በዚህም ሳቢያ ጠቅላይ ሚኒስትሩ ጥያቄ በቃ ብለው መልስ መስጠት ሲጀምሩም የዚህ ፓርቲ አመራሮች የስብሰባ መድረኩን ረግጠው መውጣታቸውን ነው የሰማ ነው። ይህን ለምን እንዳደረጉ የጠየቅናቸው ከፓርቲው አመራሮች ውስጥ አንዱ የሆኑት ይስቅ ወልዳይ ተቋም የተባሉ ፓርቲዎች ያቀረቧቸው ጥያቄዎች ህዝቡንም ሀገሪቱንም ፓርቲያችንን የማይመጡ ከመሆናቸውን ባሻገር የያዝናቸው መሰረታዊ የሀገሪቱ ወቅታዊ ሁኔታን የሚያሳዩ ጥያቄዎችን እንዳናቀርብ በመከልከላችን ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊዋ ወይዘሮ አለም ጸሐይ ጳውሎስ የሀገር መሪ እየተናገረ እንዴት ረግጣችሁ ትወጣላችሁ? በሚል በቁጣ እንደተናገሯቸው ማክሏል። ከዚህ በፊት ጠቅላይ ሚኒስትሩ ተመሳሳይ ፓርቲዎችን ሲያነጋግሩ ኢህአፓን ወክለው በስብሰባ ላይ የተገኙት ደስታ ጥላሁን ጠቅላይ ሚኒስትሩን አንድ ብር አልሰርቅም ሲሉ ይደመጣሉ ስንት ሲሰርቁ ነው አንድ ብር የሚሞላው ፕሮጀክት አጥፍ ይዋጋለው ሲሉ ስልጣን አለቅ ማለት ወትስ ነው ወይ ንጉስ ነው ወይንስ ጠቅላይ ሚኒስትር ወዘተ የሚሉ ጥያቄዎችን በማንሳት መጠየቃቸውን ተከትሎ የደረሰባቸው መሳደድ የሚታወስ ሲሆን ከዛም ከፖለቲካው እንዲወጡ ምክንያት እንደሆናቸው ሲነገር ቆይቷል የሆኖ ሆኖ ዛሬ ጠቅላይ ሚኒስትሩ ከተቃዋሚዎች ሲሰማቸው ከቀረበላቸው መወድስና ጥያቄዎች በኋላ የሰጡት ምላሽ ሀገሩ ሰላም ነው እንዳውም በተለያየ ቦታ ሄዳችሁ እንድታይ ወስኛለሁ የሚል ነው። በዚህም መሰረት በመጡበት ክልል ሳይሆን ክልል በማቀያየር በሪዞርቶቻቸው ጭምር እንዲገኙ ለማድረግ አንዳንዶቹ አመራሮች ወደ ሱሉልታ ተመልሰው እንዲወሰዱ መደረጉንም ሰምተናል። ጠቅላይ ሚኒስትሩ አሁንም አልፎ አልፎ ችግር ያለ መሆኑን አምነው፣ ራሳቸውን ግን የሰላም አምባሳደር አድርገው አቅርቧል ያሉት አንድ የስብሰባው ታዳሚም የስምረቱ ጌታቸው ረዳን እየጠቁ ቆሙ። ከእርሱ በላይ ፋኖ አለ ወይ? በምላስም በትጥቅም ተዋግቶኛል፣ ግን አብረን እየሰራን ነው ማለታቸውን አስረድተዋል። የትግራይ ክልል ፓርቲ ተወካዮች ተደጋጋሚ እድል ተሰጥቷቸው ጥያቄ ማቅረባቸውን የሚገልጹት ምንጮች፣ እነዚህም ፓርቲዎችን ወይ ወደ ብልጽግና ወይንም ደግሞ ወደ ነጌታቸው ስምረት ፓርቲ የተቀላቀሉ ሰብሰብ በሉ ማለታቸውን አክሏል። የተለያዩ የፓርቲ ተወካዮችን መሰባሰብ ያቃታችሁ ጫካና ዚህ እየረገጣቸው ያስቸገራችሁ ወዘተ እያሉ የወቀሱት ጠቅላይ ሚኒስትሩ አንዳንድ ሹመት እንዲሰጣቸው በሚመስል አኳኋን የትምህርት ዝግጅታቸውን እየጠቀሱ የጾታ እኩልነትን እያነሱ የጠየቁ ሰዎች ስልካቸውን በወይዘሮ አለም ፀሐይ በኩል ይቀበሉ ነበር ሲሉም ትዝብታቸውን አጋርተውናል። ጠቅላይ ሚኒስትሩ ሌላኛው ያነሱት ጉዳይ ከባህር በር ጋር የተያዘው እንደነበር የጠቀሱት ምንጮች አስመራና አሰብን አንስተው እንዴት ያለሙ ሕዝቡም አሳዛኝ እንደሆነ ማቅረባቸውን አብራርተዋል። የኤርትራ ሕዝብ ያሳዝናል ያሉት የብልጽግናው ፕሬዝደንት የኛ ፍላጎት አስመራ ላይ የኮሪደር ልማትን ማከናወን ነው ሲሉ መጥቀሳቸውንም ተሳታፊዎች ገልጸውልናል ከአሰብ ጋር በተያዘ ሲናገሩም አንዳንድ ከተሞች ሰው አላቸው ቤት ግን የላቸውም ሌሎች ደግሞ በተቃራኒው አዲስ አበባ ሰው አለ የቤት እጥረት ግን አለም አሰብ በተቃራኒው ቤቶች ተራርቀዋሉ ነገር ግን ሰው የሌለው ነው ሲሉ አንስተው መቀየር እንደሚችል መጠቆማቸውንም ነግረውናል ሌላኛው ያነሱት ጉዳይ የምክክር ኮሚሽኑ ነው ያሉት ተሰብሳቢዎቹ አንሳተፍበትም ብላችሁ ቦይኮት ያደረጋችሁ ከውጭ በተቃውሞ የሚመጣ ላችሁ ሳንቲም እንዳይቀርባቸው ነው በሚል መወረፋቸውን አብራርቷል። ቀሪው ማብራሪያቸው ባለፉት ተከታታይ ቀናት እንዳደረጉት ሁሉም የተለያዩ የህብረተሰብ ክፍሎችንም እንደወቀሱት ለምተናል፣ ተመልካች አጣን፣ በልጽገናል፣ የሚሰማን አጣን፣ አድገናል፣ ሰሚ ቸገረን የሚል እንደነበር ነው የኢትዮ ፎረም ምንጮች የገለጹት። የክልሉ መንግስት ከተሟን ለመውረር የመጣው የፋኖ ኃይል ጋር ውግ ያደረግኩ ብሏል። የአየር ኃይሉ አዛዥ ስጋት የሆኑብንን ኃይሎችን አንበርክከናል ሲሉ ተናግሯል። የፋኖ ኃይሎች በተለያዩ ካምፖች ላይ ጥቃት ማድረሳቸውን ሲገልጹ ባለስልጣኑ ደግሞ ጦርነት እድል ነው ሲሉ ተሰምተዋል። ጦርነትና ግጭት ለእድገትና ለብልጽግና ምን ያህል እድል እና አቅም እንደሆነ መማር ይቻላል። በእርግጥም ለብልጽግናው መንግስት ጦርነት ስልጣኑን ያቆየበትና የሚያስቀጥልበት መልካም አጋጣሚ ሆኗል። ጦርነት የብልጽግና ግዙፍ ፕሮጀክቱ ሲሆን ከሰዎች እልቂት፣ ከእርስ በርስ ግጭት መልካም ነገር ፈልቅቆ ማውጣት እድል ነው የሚለውም በመሪው ደረጃ ጭምር ሲቀርብ የተደመጠ ነው። ጦርነትም ይሁን ሌላ መልክ ያለው ፈተና የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ያን ለማየት የሰከነ ማንነት፣ የሚያስተውል ማንነት ችግርን በችግርነቱ ብቻ ሳይሆን ከችግር ውስጥ የሚገኝ እድልን ፈልቆ የማውጣት ብቃት እስከተፈጠረ ድረስ በእያንዳንዱ ፈተና ውስጥ ጠቀሜታዎች ይህ በብልጽግና ሰዎች ዘንድ እድል የሚባለው። ጦርነት እየተደረገባቸው ካሉ ክልሎች ውስጥ አንዱ የአማራ ክልል ነው። የፋኖ ኃይሎችም የክልሉ መንግስትም ውጊያ የተደረጉባቸው አካባቢዎችንም አሳውቋል። የፋኖ ኃይሎች በካምፖች ላይ ጥቃት አደረስን በሚል ከገለጿቸው ስፍራዎች ውስጥ ዳንገላ ከተማ እንደሚገኝበት ትናንት መዘገቡ ይታወሳል። ከዚህ በቅርብ ርቀት ወደምትገኘው ጊሳም እንደዚሁ የፋኖ ኃይሎች በመግባት ጥቃት ማድረሳቸው ነው የተሰማው። በተመሳሳይ የካምፕ ላይ ጥቃት ከደረሰባቸው ስፍራዎች ውስጥ ዋ ከምራ ይገኝበታል በሁለቱም አካባቢዎች የካምፕ ጥቃቶች የጉዳቱ ከፍተኛ ሰለባዎች የሆኑት ደግሞ የክልሉ የጸጥታ ኃይሎች ናቸው የክልሉ መንግስት ደግሞ ለወረራ የመጣው የፋኖ ኃይል ጋር ጥምር ጦሩ ተዋጋ ብሏል ይህ የሆነው በሰሜን ወሎ ዞን መቄት ወረዳ እንደዚሁም ፍላቄት ገራገራ ስለመሆኑ ያብራራል በዚህ ውጊያም በርካታው እንደመሰስን ሲል ይጠቅሳል የፋኖ ኃይሎች እንኳን በከተሞች ቀርቶ በቀበሌዎችም ጸድተዋል ገዳምና ዋሻ ውስጥ ተደብቀዋል ተከታታይ ሰሞንኛ መግለጫዎችን የተከተለ ይህ የውጊያ ማብራሪያ ሆኗል። የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳ ትናንት ያደረጉት ንግግርም ስጋት ሆኖብን ነበር፣ ነገር ግን አሁን ከስጋትነት አውርደናቸዋል የሚል ነው። ከታሪካዊ ጠላቶቻችን ጋር ጥምረት የፈጠሩ ናቸው የሚል ውንጀላማ አቅርቧል። ከሻዕቢያ ጋር ጥምረት ፈጥረው ህዝባቸውን ያስጨፈጨፉት ወታደራዊ አዛዥ ጠፍተዋል፣ ተበትነዋል በሚል የሚገለጹት የፋኖ ኃይሎች ደግሞ ወቅታዊ ትኩረታቸውን በሰራዊት ግንባታ ላይ ስለማድረጋቸው ይገልጻሉ። በተለያዩ አካባቢዎች ላለፉት ወራት ሲያሰለጥኗቸው የቆዩም ታጣቂዎቻቸውን እያስመረቁ እያሳዩም ናቸው። የጠቅላይ ሚኒስትሩ የግል እስረኛ አቶ ታየደንዳ ቃለ ምልልስ እያነጋገረ ቀጥሏል አማራ ጠላት ነው ለማፍረስም ስራ ጀምር ያለው ሸኔን ስትገድሉት ድምፅ አጥፍታችሁ ይሁን ስረቁ ግን አታስነቁ የሚሉ የአብይ አህመድ ንግግሮች ደግሞ የሚጠቀሱ ናቸው የቀድሞ የሰላም ሚኒስትር ደኤታ አቶ ታየደንዳ ከቀናት በፊት ወደ ወህኒ ቤት እንዲወርዱ ተደርጓል ከዛ አስቀድሞ የሰጡት ተከታታይ ቃለ ምልልስ ግን በርካታ አነጋጋሪ ጉዳዮችን የያዘ ነው በሁለት አጋጣሚዎች ጠቅላይ ሚኒስትር አህመድን አግኝተው ያነጋገሩበትን ሁነት ግን በልዩነት አንስቷል። አንደኛው ሐምሌ 2013 ባዳማ በነበረው ስብሰባ ወቅት የሆነው ነው። በዛ ስብሰባ ወቅት ጠቅላይ ሚኒስትር አብይ አህመድ ሬንጀር ለብሰው አዳራሹ ውስጥ ድንገት ተገኙ የሚሉትና ከሆርን ኮንቨርሴሽን ጋር ቆይታ የነበራቸው አቶ ታይም አብይ ያደረጋቸው ሶስት ንግግሮች እንዳስደነገጧቸው ያስታውሳሉ። ስለ ትግራዊ ጦርነት፣ ስለ ፋኖ እና ስለ መንግስታዊ ሌብነት። ሬንጀር ለብሶ መጣ እና ሶስት ነገሮች ይነገረን አንዱ ምንድን ነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ቆም ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት ነው። አንድም ብር ሰርቄ አላውቅም የሚሉ ግን ቢሊዮኖች እንዲዘረፉ የሚያበረታቱት የብልጽግናው ፕሬዚደንት የኦሮሞ ሕዝብ እንዲህ የሚቀጡት ምን ቢያደርጋቸውን ብዬ ራሴን እጠይቃለሁ የሚሉት አቶ ታዬም በ2015 ላይ የኦሮሞ ነጻነት ሰራዊት አባላት ተገደሉ በሚል አስከሬናቸው በሚዲያ ላይ መለጠፉን ተከትሎ ስንቃወም ለምን ሳትናገሩ አትገድሏቸውም አለን በማለት ያስታውሳሉ። ሰው መግደል ሳያንስ እንደገና በሬሰ እንደዚህ ይቀልዳሉ በሚል ትንሽ ካውንተር ፕሮፓጋንዳው በለጠ በኋላ ማዕከላዊ ኮሚቴ ሲንገናኝ እንደዚህ አይነት ይሄ ሸኔ ምናምን የሚባል ነገር ሲታገኙ ድምፃችሁን አጥፍታችሁን ለምን አገሉም ለምንድነው ነው የምታስጭሁብን? ብሏል። አሁን ይሄንን እንግዲህ ሰምተ ምንድነው የምትለው ነው። በኦሮሚያ ክልል የሚፈጸመውን ግፍ በተመለከተ በተደጋጋሚ አግኝቸው ለማስረዳት ያደረኩት ጥረት ሳይሳካ ቆይቱም የከረዩ አባገዳዮችን ግድያ በመንግስት መፈጸሙን ሳጋልጥ ግን አስጠራኝ ሲሉም አቶ ታዬ ያነሳሉ። ያ ጊዜ አብይ አህመድ ታመው ዱባይ ሄደውም ታክመው የተመለሱበት ወቅት ነበር የሚሉት የቀድሞ ሚኒስትር ዴታም የመጀመሪያው ንግግራቸውም ስለምን ከጠላት ጋር ታወራለህ የሚል እንደነበር ያስታውሳሉ። በወቅቱ በአማራ ክልል ከአንድ በስም የጠቀሷቸው የብልጽግና አመራር ጋር በስልክ ያደረኩት ንግግር ተጠልፎ ደርሶት ነበር እናም አማራ ጠላት ነው ለማፍረስም እየሰራሁ ነው ስለምን ከነርሱ ጋር ታወራለህ አለኝ እኔም ኦሮሞ ሌላው ወንድም ህዝብ እንዲፈርስና እንዲጠፋ ነው እየታገለው አልኩት በማለትም ነው የሚያስረዱት ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ አንዱ ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ ሁለተኛ እነገሌ ላጠፋ ነው አለ። በአካባቢው ፖለቲካ ምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ፣ አማራ ላጠፋ ነው። ኦሮሞ ህዝብ ነፃነት እንዲያገኝ፣ ፊት እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈለግም አልፈልግም አል እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ ይሄን በእርግጥ የብልጽግናው ፕሬዝደንት በአማራ ክልል ውስጥ ጦርነት በመክፈት እርስ በራሱ እንዲከፋፈልና እንዲዋጋ በማድረግ ዘመቻ ላይ ናቸው። አገዛዙ ወደ ከርቸሌ ወረወራቸው። አቶ ታዬም እነዚህን ጨምሮ ያነሷቸው ጉዳዮች እንብዛም እንግዳ አይደሉም። ጠቅላይ ሚኒስትሩን በአካል ካገኙ በኋላ የመናገር እድሉን ያገኙም አሊያም በአንዳንድ ሚስጥራዊ ስብሰባዎች ላይ የታደሙ ሰዎች የሚያነሱት ነውና እንዲህ ባለመልኩ የሚገለጹን ዐቢይ አህመድን ስልጣናቸውን ለመታደግ ሆ ብለን እርስ በርስ እንዋጋ የሚሉ ተረኛ ተላላኪ ጣናት ግን የአማራ ክልል አሉት። ይህ ብቻ ሳይሆን አብይን ያፈራሽ ጅማ ሆይ እናመሰግንሻለን የሚሉም እንዲሁ። ጀነራሉ እነ አቶ ጌታቸው ረዳን በተመለከተ ደብዳቤ የተጻፈላቸው። ይህ በእንዲህ እንዳለ አመራሩን አንስተው ሌላ መሾማቸውም ታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረዳ የተጻፈላቸው ደብዳቤም የእነ አቶ ጌታቸው ረዳ ፓርቲ ስምረትን የተመለከተ ነው። ከአዲስ አበባ ለትግራይ እንደሚታገል የሚገልጸው ስምረት ፓርቲ በቅርቡ ከምርጫ ቦርድ የጊዜያዊ ቅና ማግኘቱ ይታወሳል። በቀጣይነትም በትግራይ ክልል የተለያዩ አካባቢዎች እንቅስቃሴ አደርጋለሁ ብሎ ነበር። አሁንም እንቅስቃሴውን የቀጠለውን ህወሀትን ሰርዣለሁ ሲል ከሳምንታት በፊት ገልጾ የነበረው የኢትዮጵያ ብሔራዊ ምርጫ ቦርድም ስምረት ፓርቲን በተመለከተ ለሌተናንት ጀኔራል ታደሰ ወረደ ደብዳቤ ጽፏል። ስምረት ፓርቲ ክልላዊ የፖለቲካ ፓርቲ ለመሆን ላቀረበው ጥያቄም ግንቦት 18 2017 ጊዜያዊ የምዝገባ ፍቃድ እንደተሰጠው የሚያስረዳው ደብዳቤው ይህንን ተከትሎ ፓርቲው በትግራይ ክልል ውስጥ በሁሉም ዞኖች ወረዳዎችና ከተማ ከተማዎች እንደዚሁም ቀበሌዎች ተንቀሳቅሶ አባላት ለመመልመል እንዲችል ለክልሉ ጊዜያዊ አስተዳደር የትብብር ደብዳቤ እንዲጻፍለት ጥያቄ ማቅረቡንም ጠቅሷል። የትግራይ ክልል ጊዜያዊ አስተዳደር ዲሞክራሲያዊ ስምረት ትግራይ ስምረት መስራቾች ፓርቲውን ለማስመዝገብ የሚያደርጉትን ተግባራትን ለማከናወን ይረዳቸው ዘንድ በትግራይ ክልል ለሚያደርጉት እንቅስቃሴ አስፈላጊው ትብብር እንዲደረግላቸው በአክብሮት እናሳስባለንም ብሏል ደብዳቤው። ይህ በእንዲህ እንዳለ በትግራይ ክልል ከሁለት ወር በፊት የተሾሙ የቢሮ ኃላፊ ተሽረው በሌላ ኃላፊ መተካታቸው ተሰምቷል። ባለፉት 34 ዓመታት ከትግራይ የተለያዩ የዞን አስተዳዳሪነቶች እስከ አዲስ አበባ የኢህአዴግ ጽፈት ቤት ኃላፊ በመሆን የሰሩት ተወልደ ገብረ ጻድቃን በጀኔራል ታደሰ ወረደ የሚመራ ጊዜያዊ አስተዳደር ወደ ኃላፊነት ሲመጣ በህዋት እጩ አቅራቢነት የክልሉ የውሃ ቢሮ ኃላፊ ሆነው ተሹመው እንደነበር ቲክባህ አስታውሷል። አሁን የቢሮ ኃላፊው አቶ ተክላይ ገብረ መድን በተባሉ የህዋት ስራ አስፈጻሚ አባል መተካታቸውም ተገልጿል። አቶ ተክላይ የሹመት ደብዳቤያቸውን ከፕሬዚደንት ሰሜን ታደሰ ወረደ እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጮች ነገሩኝ ያለው ዘገባው አቶ ተወልደ የተነሱበትን ምክንያት ግን አላብራራም። እስራኤልና ኢራን አሁንም የዓለም ትኩረት ሆነው ቀጥሏል። አያቶላህ አሊ ሐሚኔ እኛ እጅ የምንሰጥ አይደለንም ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ መልካም እድል ሲሉ ገልጸው ለቀረበላቸው ጥቃት ይፈጽማል ወይ ጥያቄ ማብራሪያ ሰምተዋል። የሁለቱ ሀገራት ጦርነት ስድስተኛ ቀኑን ተሻግሯል። እስራኤል ትናንት ሌሊት በቴህራን የሚገኘው የዩራኒየም ማብላያና የጦር መሳሪያ ማምረቻን መምታቷ ደግሞ የጦርነቱን ምዕራፍ ያሳየ ተብሏል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትናንት አያቶላ አሊ ሀሚኒ የት እንዳሉ በትክክል እናውቃለን፣ ቀላል ላማ ነው ግን እዛም መልካም ነው በሚል ከገለጹ በኋላ እጅ ስጥ የሚል ጽሁፍ አስፍረው ነበር። ይህንን ተከትሎ ዛሬ ምላሻቸውን ያሰሙት አያቶላህ አሊ ሀሚኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ነው የተናገሩት። ሆሚኒ ህዝቧን፣ ታሪኳን የሚያውቁ ብልህ ሰዎች ይችን አገር በዛቻ ቋንቋ በፍጹም አያናግሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ይላሉ ሆሚኒ። ይህንን ያሉት የአሜሪካው ፕሬዚደንት ዶናልድ ትረምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም አወላው እጅ መስጠት አለባቸው በማለት መናገራቸውን ተከትሎም ነው አያቶላ ሆሚኔ የአሜሪካ ወታደራዊ እርምጃም የማይጠገን ጉዳት የሚያስከትል ምላሽ ይሰጠዋል ሲሉም በቴሌቪዥን በተላለፈው መልእክታቸው ላይ አስረድተዋል። በቴሌቪዥን አቅራቢ አማካኝነት በተላለፈው መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይግባችሁ ብለዋል። ጠቅላይ መሪው ኢራን በግድ የተጫነባት ሰላምም ሆነ ጦርነትን አትቀበልም ሲሉም አጽንኦት ሰጥተዋል። ትናንት ጠቅላይ መሪ እየተባሉ የሚጠሩ ሰው በሚል አጣጥለው የነበሩት ዶናልድ ትራምፕ ደግሞም ወደ ኢራኑ ጦርነት ይቀላቀላሉን ተብለው ለቀረበላቸው ጥያቄም ይህንን ማለት አልችልም፣ ላደርገውም ላላደርገው እችላለው ማድረግ የምፈልገውን ማንም አያውቅም፣ ነገር ግን ማለት የምችለው ኢራን ከፍተኛ ችግር ውስጥ ናት እና መደራደር ትፈልጋለች በማለት ነው። ትራምፕ ይህንን ምላሽ የሰጡት ዛሬ በዋይት ሃውስ ሲሆን ከኢራን ጋር በተያያዘ የሚቀርብላቸው ጥያቄ ብዙ ምላሽ መስጠት ሲፈልጉ ግን አልታዩም። ሆኖም በቅርብ ቀናት የተናገሩትን አጽንዖት በመስጠት እስራኤል ጥቃት ከመፈጸሟ በፊት ኢራን ለመደራደር ፈቃደኛ መሆን ነበረባት የሚለውንም አንስተዋል። ከጠቅላይ መሪው እጅ አልሰጥም ንግግር ጋር በተያዘ ለቀረበላቸው ጥያቄም መልካም እድል ሲሉ ተደምጧል። ጦርነቱን ተከትሎ በአንዳንድ የኢራን ከተሞች የምግብና የነዳጅ እጥረት መከሰቱ ሲሰማም፣ እስራኤል ደግሞ የሚሳኤል መከላከያና መጥለፊያ መሳሪያዎቿ እየተሟጠጡባት ይገኛል ሲል አንድ ሪፖርት ጠቅሷል። ኢራናውያን ከቴህራን ይወጡ ዘንድ የቀረበው ማስጠንቀቂያ ተከትሎ በርካቶች እየለቀቁ ናቸው። ስድስተኛ ቀኑን በተሻገረው የ ከእስራኤል ጥቃት ጋር በተያያዘም በኢራን ውስጥ በሚገኙ ከተሞች የምግብና ሌሎች አቅርቦቶች ጥረት እጥረት መከሰቱ ተዘግቧል። ዎል ስትሪት ጆርናል እንደዘገበው ደግሞ እስራኤል የጠለፋ መሳሪያዎቿ እየተሟጠጠባት እንደሚገኝና ይህም ሀገሪቱ የኢራን የረጅም ርቀት የባሊስቲክ ሚሳይሎችን የመምታት አቅም ላይም ተጽዕኖ ሊያሳድር እንደሚችል አስነብቧል። አንድ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለስልጣን ለጋዜጣው እንደተናገሩት ዋሽንግተን ለዋውራት አቅም ችግር እንዳለ ታውቃለች። እናም የእስራኤልን የመከላከያ በመሬት፣ በባህርና በአየር ላይ እያሳደገች ትገኛለች ነው ያሉት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች የሚመስሉ ነበር። አበቃን። ቸር ያሰማን።